አሰላሙአለይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላ፣ እኔ በጣም ሰላም ነኝ። ስለምታበረታቱኝ ስለምትሰጡኝ አስተያየት በሙሉ በጣም አመሰግናለሁ። ጅዛኩም ላሁ ኸይራ ማለት ነው። ፈልገው ዛሬ የማሳያችሁ አልባሳት በቅርብ ወደ ኢትዮጵያ ለምትመጣዋ እህቴ የተሟላ አልባሳት ነው። አስቤዛም እቃም የለም ማለት ይቻላል። የተወሰነ ነው እና እንግዲህ ይሄ የምታዩት 119375 ብር የፈጀ ውብ የሆነ አልባሳትና እንዲሁም ቴሌቪዥን አንዳንድም የቤት እቃ እንዳልኳቸው የጁዝ መፍጫሳችና ጭልፋ ምናምን አለ። ሁሉንም እስከ መጨረሻው ድረስ በመከታተል ላይክና ሰብስክራብ ሼር እያደረጋችሁ አበረታቱኝ። እኔም ደግሞ እነዚህን የሚያማምሩ የገዛኋቸው ተለያዩ ነገሮች አሉ በደንብ አሳያችኋለሁኝ። በነገራችን ላይ የሆነ ጊዜ ይሄን ሽፎን አጣጥዬ ነግራችኋለሁ፣ ምክንያቱም እኔ ለራሴ ያልተመቸኝን ለሌላ ሰው መግዛት ስለማልፈልግ ማለት ነው። እና አሁን ላይ ደግሞ ምን አወቅኩ መሰላችሁ? ደረጃ አለው ጀማ፣ ይሄ አንደኛ ሁለተኛ አለው። እዩት፣ ይሄ ጨርቁ እዩት ጀማ፣ እዩት፣ ቀረብ አድርጊ አንደኛ የሆነ ጨርቅ ነው ማለት ነው። እና ለልጆቿም ለእሷም አንድ አይነት የሆኑ አሰርቼላታለሁ። ልብሱንም ደግሞ በዚሁ አጋጣሚ በጣም ወድጀዋለሁኝ። ይሄ የእህቴ ምርጫ ስለሆነ ነው እንጂ ቡኒ፣ በፈለጋችሁት በተለያዩ ከለሮች አሉ ማለት ነው። እንሻላ እሱንም ደግሞ በቀጣይ ለሌሎቻችሁ አሰርቼ ታውታላችሁ። እና ጨርቁ ሶስተኛ ደረጃ ድረስ አለሁ። አንደኛ፣ ሁለተኛ፣ ሶስተኛ አለው። እና ይሄ አንደኛ ነው ይኸው ጨርቁ ያስታውቃል። ይሄ ማለት ነው እና በጣም ቆንጆ ነው እና አንደኛው ከገጠማችሁ እውነት ለመናገር ፋሽን የሆነ የሚያምር ነገር ነው ማለት ነው። ማሻላ በተለይ ለሰርግ፣ ለፕሮግራም መቀላቀያ በጣም የሚያምር ልብስ ነው። እንሻላ አብራቸው ይቆይ። ሁሉንም ላይክ እያረጋችሁ ሰብስክራይብ፣ ሼር እያረጋችሁ ዋጋውን እያንዳንዱ ልንገራችሁ ማለት ነው። ጀማ እንግዲህ እነዚህ የማሳያችሁ በጣም ውበታቸውን የጠበቁ አንደኛ የሆኑ እቃዎች ናቸው። የሆነ ነገር ሲገዛ፣ ውድ ነገር ሲገዛ ከሱም ደግሞ የሚቀንስ የሚቀንስ እንዳለው እያወቃችሁ መሆን አለበት ማለት ነው። አውለን የመጀመርላችሁ ከምን ከሁን መሰላችሁ፣ እዚህ ጋ እንደምታዩት ጃኬት ብላኛለች ያለች የዚህ የጃኬት ዋጋ ሁለት ሁለት የሆነ ነው ጀማ በጣም የሚያማምሩ ቆንጆ ቆንጆ ጃኬቶች አዛኛሎች ማለት ነው። እያቸው እንግዲህ እነዚህ ኳሊቲያቸውን የጠበቁ ጥራት ያላቸው እቃዎች ናቸው። ማሻላ ተባረቅማ እያቸው እነዚህ ሁለት ሁለት ሺ ብር እና ሁለት ሁለት ሺ ብር የነዚህ ዋጋ አራት ሺ ብር ነው ማለት ነው። ከለራቸው በጣም የሚያማምር ማሻአላ ተባረቅ ርማን የሆነ ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። አራት ሺ ብር የሁለት ዋጋ ነው። ምንብላኝ ያለ ይመስላችሁ ሽርጥ አራት አባዛኝ ያለ ካራቱ አንዱ ኳሊቲ ብላኝ ያለች ይሄ በርበር ይባላል። በርበር ሆኖ አራት አይነት በርበር አለ። እኔ ማቀው ነው መነግራችሁ። ከዛም በላይ በርበር ሊኖር ይችላል። ይሄን እኔ ገዛው 4500 ብር ነው። ይሄ በርበር ሆኖ ደግሞ 6000 ብር 7000 ብር እስከ 11000 ብር ድረስ የሚሽጥ በርበር አለ። አንዱን ኳሊቲ ስላለችን ይሄንን 4500 ብር ገዝ ይችላታሉ። እነዚህ ደግሞ ሁልጊዜ የምንገዛቸው ናቸው ታውቋቸዋላችሁ። ዋጋቸው 9900 ብር ነው። 3 ሀባ ይሄ ደግሞ 4500 ብር አወል አባ ይላል ማለት ነው። ያው እንግዲህ ሽርጥ የአፋር ስለሆነ የመሰላችሁ አርባ ቁጥር ምናምን ጅንስ አብዛኛለች ከና አላባቱ ማለት ነው። እዩት። በጣም ኳሊቲ የሆነ ጅንስ ነው። ማሻላ ተባረክቷማ እዩት እንዴት እንደሚያምር ፋሽን አንደኛ የሆነ እቃ ነው። ይሄንን ሼ አምስት መቶ ብር ነው የገዛው። እዚህ ጋር ደግሞ ስድስት መቶ ብር ምን ገዝቻለሁ? ቲሸርት ገዝቻለሁ። ከዛ ሼሚዝ ደግሞ እዚህ ጋር እንደምታዩት አምስት መቶ ብር ገዝቻለሁ። ለዚህ ሆኖ ምን ሆነ ሙሉ ልብስ ሆነ ማለት ነው። ጀማ እንደዚህ ሆኖ ሙሉ ልብስ ሆነ ማለት ነው። ከዛ ምን እናደርገዋለን መሰላችሁ? እዚሁ ቦታው እናደርገዋለን።

ኳሊቲው ስለቀነሰ አይደለም። ይህም ደግሞ አምስት መቶ ብር ነው። እዚሁ እንደምታዩት ማሻላ በጣም የሚያምር ይህንንም እንደዚህ አድርገን በኋላ ለመለየት እንዳያስቸግራቸው መልሰን እዛው ቦታው ላይ እንመልሰዋለን ማለት ነው። ከዛ ምናል ለመሰላችሁ ለስምንት እና ለሰባት አመት የሚሆን ሙሉ ልብስ ሙሉ ልብስ ነው። እዩት። ማሻላ ተባረክሩት ነው ታያችሁታል እንዴት እንደሚያምር፣ ይሄ 850 ብር ነው። ሦስት መቶ ብር የምታምር ቲሸርት ሸሚዝ ደግሞ 650 ብር አያችሁ። ይሄ የስምንት አመቱ ነው። ይሄ የስምንት አመቱ ነው ማለት ነው። ጀማ እና ማሻላ ሀቂቃ በጣም በጣም የወደድኳቸው ኳሊቲ የሆኑ ልብሶች ናቸው። እዚህ ጋር ደግሞ ነው ጅንሷ ስ ምንት መቶ ሀምሳ ብር ሦስት መቶ ብር ደግሞ ቲሸርት ሸሚዝ ደግሞ ስድስት መቶ ሀምሳ ብር ያም ማሻላ በጣም ነው የሚያምሩ እንደዚህ ሆኖ ሙሉ ልብስ አ ከዛ ምን አለ መሰላችሁ የአባት ሙሉ ልብስ የአባት ሙሉ ልብስ ማለት ደግሞ አራት መቶ ብር ማነው ጨርቅ ሱሪ? ኳሊቲ ቲሸርት ስድስት መቶ ብር ሸሚዝ ይሆንና ሙሉ ልብስ ይሆናል ማለት ነው። የዚህ ዋጋ ደግሞ ስንት መሰላችሁ? 500 400 እና 600 ብር ደግሞ ቲሸርት ማለት ነው። ጀማ እና ለመሰላችሁ ጀማ ስድስት ናባ ኮሌታ ያላችሁ ቲሸርቶች ብላኛለች፣ እዩዋቸው። እነዚህ ስድስት መቶ ብር እዚህ ጋር ልዩ ነው ልብስነቱ አልኳችሁ ጀማ በጣም የሚያምር የሚያስመሰግን እቃ ነው 600 ብር እዚህም በተመሳሳይ 600 ብር እዚህ ጋር አንድ ተደግሟል ካለር ያው ለተለያየ ሰው ስለምሰጠው ነው አያችሁት ታባቱ እንደሚያማምር እያቸው ማሻአላ ተባረክ ረህማን እነዚህ ስድስት ሀባዎች ደግሞ የገዛሁላት በስንት መሰላችሁ በስድስት መቶ ብር ሂሳብ ማለት ነው ከዛም ምናለችን ሱፍ ሁለት ሁለት ሜትር ነው ያለችን፣ ግን ሁለት ሜትሩ ይከስርባታል። ያረኩት ሶስት ሶስት ሜትር ነው እዚህ ጋር እንደምታው፣ ሜትር በስድስት መቶ ሀምሳ ብር ሒሳብ ነው የገዛሁላት፣ የሚያማምሩ የሱፍ ጣቃዎች ናቸው። እነዚህም ጨርቅ ማነው ሱሪ ብቻ ማሰራት የሚቻላት ለፈለጉት ለሁለት ሶስት ሱሪ ሆናቸዋል። ከዛም ምን አለችኝ ስጃዳ የሰላት ስጃዳ ብላኛለች። እነዚህ ደግሞ ሰባት ሰባት መቶ ብር ሶስት ሀባ ሁለት ሺህ አንድ መቶ ብር ኳሊቲያቸውን የጠበቁ ማሻአላ የሆኑ ስጃዳዎችን ገዝቻለሁ ማለት ነው። እንደምትወዱ ተስፋ አረጋለሁ። ይሄ ሶስት ሀባ ገዛሁላት ማለት ነው። ከዛ ማመሰላቱ በአራት ሀምሳን ጥምጣ አባት የሚሆን ጥምጣ መተላይ ተረዳዋ። ሁለተኛ እያዘዘች ነው። በነገራችን ላይ እንግዲህ እንዴት እንደሚያማምር ውቸው አያ አምስት ሀባ፣ እነዚህን አንድ ሁለት ሶስት አራት አምስት ሀባ ጥምጣሞችን ገዝቼላት በአራት መቶ ሃምሳ ብር ሳ ማለት ነው። ከዛም ሌላ ምን አለችኝ መሰላችሁ ጀማ፣ እዚ ጋር እንደምታዩት ጋቢ አያችሁታም ጀማ። ይሄ ጋቢ እንግዲህ እንዴት እንደሚያምር እዩልኝ። በጣም ጥራቱን የጠበቀ የሚያምር ማሻላ እንደዚህ ተደርጎ ነው አብዛኛውን የሚለበሱ አይበተንም ይሄ እንደዚህ ተደርጎ ያጣፉታል ማለት ነው ይሁት እንዴት እንደሚያምር ይሄ 2500 ብር ሂሳብ ሶስት ሀባ 7500 ብር እነዚህን ሶስቶቹን ገዝቻለሁኝ ማለት ነው በትዛዟ መሰረት አያምሩ ማሻላ በጣም ነው የሚያማምሩ ከዛ ሞልጭ አለ እዚህ ጋር ስንት ሀባ? ሶስት ሀባ። ጋቢ ለምኔ ነው፣ በነገራችን ላይ የሚባለው ሙልጭ አይባልም ይሄ ጋቢ ለምኔ ይባላል። እዩት እንዴት እንደሚያምር እዩ። ማሻአላ ይሄ ነው። ከዛ ሁለት ይሄ እዩት፣ እንዴት እንደሚያምር ማሻአላ። ሁለት ሀባ ከዛ ሶስት ሀባ ይሄ ማሻአላ። ይሄን ይመስላል ማለት ነው። ከዛ ምን አለችን ኮፍያ ሁለት ሀባ ኮፍያ ሁለት ሁለት መቶ አራት መቶ ብር፣ የቡፌ ቁርራጭ 40 40 ብር አስር ሀባ ብላኛለች። እዚህ ጋር ሎሽን አለ። እነዚህ ሎሽኖች ደግሞ አራት አራት መቶ ብር ነው የገዛሁላት። በጣም ቆንጆዬ አሪፍ የሆኑ ሎሽኖች ናቸው ማለት ነው። ከዛም ምን አለ እዚህ ጋር ሻምፖ አለ። አምስት አምስት መቶ ብር እነዚህ ማለት ናቸው። በጣም ኦሪጂናል አሪፍ የሆኑ ለጸጉር ተስማሚ ጸጉርን አሪፍ የሚያደርጉ ሻምፑዎች ናቸው ማለት ነው። ይሄን ይመስላሉ። በመቀጠል ያስ ማ እዚህ ጋር ደግሞ የምታዋቸው የሚያማምሩ ጫማዎች እዚህ ጋር ሽፎኖች አሉ ባለዚህ ሽፎኖች ማነው ቀሚሶችና ሽፎኖች የሚሆን ጫማ ነው እዚህ ይሄ ለ13 አመት፣ ሴት ልጅ የሚሆን ዋጋው 2000 ብር ነው የገዛውት። ይሄም እንደዛው ለዘጠኝ 9 አመት ለስድስት አመት እና ለሶስት 3 አመት ጉሉ ማሻላ ተባረክ ረህማን የሚያማምሩ ጫማዎች ናቸው። እነዚህ ሶስቱም ስድስት ሺ ብር ነው በሁለት ሺ ብር ሂሳብ። ይህንን ደግሞ ሺ ሰባት ነው የገዛሁት ማለት ነው። ከዛ ለእናቴ የሚሆን ደግሞ ቆንጅዬ ጫማ ብላኛለች። እነዚህ ሁለት አይነት የተለያዩ ከለሮች ናቸው። ሰላሳ ስድስት ሰላሳ ሰባት ነው ያለች ማለት ነው። ዋጋቸው ደግሞ ስምንት ስምንት መቶ ብር ነው ማለት ነው። አያማምሩም ጫማዎቹ? በጣም ነው የሚያማምሩት። ከዛም ቆንጅዬና ኳሊቲ የሆነ ጫማ እዚጋ ሶስት ሺ አንድ መቶ ብር ይህም እንደገና ደግሞ ሶስት ሺህ አንድ መቶ ብር በጣም የሚያምር ለወጣት የሚሆን አርፍ ጫማዎችን ገዝቼላታለሁ። እንደምታመሰግነኝ ተስፋ አደርጋለሁ። አወለን ከአላህ እንደማገኘ ተስፋ አደርጋለሁ። ሁለተኛ ደግሞ እህቶችን በስራ እንደሚደሰቱበት ተስፋ አደርጋለሁ። ከልቤ ነው ያኮኝ የምሰራው ማለት ነው። እዚህ ጋር ደግሞ የኦዱ ጫማዎች ብዙ አይነት አሉ። በነገራችን ላይ ግን እነዚህን እኔ ለቤት ገዝቼ ስለሞከርኩት ይሄ ስለተመቸኝ ይሄንን ያደረኩላት ዋጋው ዘጠኝ ዘጠኝ መቶ ብር ነው። በጣም ነው የሚያማምሩት ሀቂቃ ማለት ነው። በጣም ካመናግራችሁ በላይ ውጭ ላይ ልጆች ቢለብሱትም ቤት ቤት ደግሞ ውብ አድርጋችሁ ስገቡ ብለብሱትም የሚያምር የሆነ ጫማ ነው። እንግዲህ ጫማዎቻችን ይህን ይመስላሉ። እንግዲህ አጠቃላይ ጫማ ስንት አለ መሰራቱ? ሁለት ሶስት አራት አምስት ስድስት ስድስት ሰባት ስምንት

ከዛ ምን አለች ምን አለች? ጀም አዚጋ ደርዘን ሹካ ደርዘን ማንኪያ 300 ብር፣ መቶ ብር ደግሞ የሻይ ማንኪያ። ስንት ሆነ አጠቃላይ? 700 ብር ሆነ ማለት ነው። ሌላ ምን አለ? ህላቅ የጁስ መፍጫ ሳች በሚለው አንደኛ ደረጃ የሆነ እቃ ነው። ሁላችሁም ተወርፍታላችሁ። ማሻአላ ተባረክማል። የዚህ ዋጋ ደግሞ 5000 ብር ነው ማለት ነው። ለአርጎ ብላኛለች። እዚህ ጋር እንደምትለብት ይሄን ላርጎ ደግሞ የገዛሁላት ስፔሻል ነው። የዚህ ዋጋ 6500 ብር ነው። እዚህ ጋር ደግሞ ምን አለ 600 ብር የገላ ሳሙና። እነዚህም ደግሞ 10 10 ብር 6 ሀባ የእቃ ስቦንጅ ገዝቼላታለሁ ማለት ነው። ኦርቢት ቲቪ 32 ኢንች ከነ ሙሉ እቃው ብላኛለች 16500 ብር እና 4100 ብር ደግሞ እቃው ማለት ነው። 4100 ብር ይሄ ነው እቃው፣ ሁሉም ነገር መስቀያን ሁሉም ነገር ያለው ነው ማለት ነው። ይሄ ካርቶን ሶስት ማለት ነው፣ ድፍን ነው። ይሄ መስቀልም ከፈለጋችሁ ያለው ማለት ነው። ከዛ ሌላ ምን አለ መሰላችሁ እዚህ ጋር ዲሹ ማነሱ ሪስተር እና ገመድ እንደውም ደግሞ እዚህ ዲሹ ላይ የሚሰቀለው ይሄ ያለ ማለት ነው። እንደዚህ ሆኖ አራት ሺህ አንድ መቶ ብር አጠቃላይ ሀያ ሺህ ስድስት መቶ ብር ይመረጣል ማለት ነው። ይሄ ሰላሳ ሁለት ኢንች ቴሌቪዥን ማለት ነው። ኦርቢት አንደኛ የሆነ እቃ ዳብል ስክሪን ነው ማለት ነው ጀማ ከዛ ምን አለ መሰላችሁ እዚህ ጋ አራት ሀባ ብርድ ልብስ አለ የዚህ ዋጋ ጀማ ሶስት ሺ ሰባት መቶ ብር ሂሳብ ነው አራት ሀባ ገዝቼላታለሁ ማለት ነው ማሻላ ሁላችሁም እንደምትወዱ ተስፋ አረጋለሁኝ አራት ነጥብ አምስት አሳይልኝ እዚጋ ስ እዩት ይሄ አራት ነጥብ አምስት ሳይዙን ደግሞ ልፍታና ላሳያችሁ አንዱ ከፈተው ለሳምፕል ይበቃችኋል ያስባል እና ለኢትዮጵያ ከዚህ በላይ ሚዛን ያለው ብርድ ልብስ አያስፈልግም። በቃ በቂ፣ በጣም ከመነግራችሁ በላይ የሚያምር አንደኛ የሆነ ብርድ ልብስ ነው። እዚያ ደግሞ ለስምንት አመት ሴት ልጅ እና ለሶስት አመት ሴት ልጅ ባለታዊት ቀሚስ ገብቻለሁኝ። የዚህ ዋጋ 2500 ብር ነው። የዚህ ዋጋ ደግሞ 2500 ብር የሁለቱ ዋጋ ናቸው። በጣም ነው የሚያማምሩት። ሀቂቃ ሳይት ያላቸው አሪፍ የሆኑ ቀሚሶች ናቸው። ሁላችሁ ከወደዳችኋቸው ደግሞ ላይክ አድርጉ። የሶስት አመቷ ትንሽ ሳይዙ በዛ ይላል፣ ያኔ እያደገች ትሄዳለች በሚል ነው ማለት ነው። ይሄን ይመስላል። ማሳለፈ ባራችሁማ። ከዛም ለእናት የሚሆን ሽፎን አለ። እዚህ ጋር እዩት እንዴት እንደሚያምር የዚህ ዋጋ ሁለት ሺህ ስምንት መቶ ብር ነው። ሻርፕ አለው እዚህ ጋር እንደምታዩት ፈርጥ ያለው ማለት ነው። እዩት መሻላ በጣም ነው የሚያምረው። እውነት ለመናገር እዩት ጀማ እንዴት እንደሚያምር መሻላ። ቆንጆ የሆነ ሻርፕ ነው ሺህ ሦስት መቶ ብር። ከዛ ደግሞ ምን አለ መሰላችሁ እኔ ለእናንተ ለማሳየት ሰቅየው ነው። ይሄን ሽፎኑ ይሄን ይመስላል። ሁለት ሺህ ስምንት መቶ ብር ነው። ሺህ ሦስት መቶ ብር ማለት ነው። ከዛም ምን አለ መሰለ እዚ ጋር ከነ ሻርፑ ነው። አምስት ሺ አምስት መቶ ብር ነው ያሰራሁት በነገራችን ላይ ስድስት ሺ አምስት መቶ ብር ነው ኦንላይን። ይሄን እንደውም ለዛውም ፈርሰንት በጣም ቆንጆ ገበሩም እንደዛው ማለት ነው። እዩት ላሳያች። ይሄን ግን ለብሽ ነው ማሳየት ፈልጎ ጀማ። ከላይ ልልበስና ላሳያች በጣም የሚያምሩ በዛ ላይ ደግሞ ሰጠት አድርጎ ነው የተሰራው። ላሳያችሁ ልልበስና የአስራ ሶስት ዓመትና የአስራ አንድ ዓመት

በልብሴ ላይ ነው የለበስኩት። ጀማ የሰራ ሸርሸት ለብሻለሁ፣ በዛ ላይ ነው የለበስኩት እንጂ በዚህ ዱባ እና በጣም በጣም ወድጄዋለሁ። ከዛ ምን አለ መሰላችሁ፣ እዚህ ጋር የ13 ዓመት ሴት ልጅዋ ይሄ 2875 ብር ነው፣ ሶስት ሺህ ብር ነው የሚሰራው ጀማ። ያው ቀጣይ ስለማሰራበት ምናምን በሚል ጥራህ ማርጎሌ ነው ይሄ የ13 ዓመት ሴት ልጅ ነው ማለት ነው። እዚህ ጋር ደግሞ የ11 ዓመት ሴት ልጅ ሙሉ ማሻላህ በጣም ይሄን ይፍቅር ይሄን ይፍቅር እና ይሄን ይመስላል ማለት ነው። ሁላችሁም ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። ወላሂ ነው የምላቸው በጣም ንቄው ነበረ። ኦሪጂን የሆነ ልብስ አይቼ ነው ጀማር እና